የአካባቢ ሳይንስ ለስድስተኛ ክፍል የዝግጅት ቁጥር ሃያ እንደምን አሉ መምህር። እንደምን አላችሁ ተማሪዎች፣ ደህና ናችሁ? መልካም ተማሪዎች፣ ባለፈው ትምህርት በሬዲዮ ዝግጅታችን ስለ ምን እንደ ተማራችሁ ታስታውሳላችሁ? ጥሩ፣ እስኪ የምታስታውሱትን አንዳንድ ነጥቦች ለመምህራችሁ እጅ በማውጣት ንገሯቸው። መምህር እባክዎ የተማሪዎችን መልስ ይቀበሏቸው። ተናገራችሁ ተማሪዎች? በጣም ጥሩ። የባለፈው ሳምንት ትምህርት በሬዲዮ ዝግጅት ስለ ምስራቅ አፍሪካ ዋና ዋና እፅዋት ነበር ካላችሁ በትክክል አስታውሳችኋል። የእፅዋት ዓይነት በአየር ንብረትና በከፍታ መለያየት ምክንያት ከቦታ ቦታ እንደሚለያይ በምስራቅ አፍሪካ የሚገኙ ዋና ዋና የእፅዋት ዓይነቶች ቅጠለ ሰፋፊ ዛፎች ደን፣ ቅጠለ አርጋፊ ዛፎች ደን፣ የዝግባ ዛፎች ደን፣ የውርጭ አካባቢ ዛፎች ደን፣ የሳር ምድርና የሞቃት በረሃ እፅዋት መሆናቸውን ለደን ሀብት መመናመን ምክንያቶች ፈጣን የህዝብ ቁጥር እድገት፣ የከተሞች መስፋፋት፣ የእርሻ ቦታን እየለዋወጡ ማረስ፣ አማራጭ ኃይል ምንጭ አለመጠቀምና የመሳሰሉት እንደሆኑ የደን መጨፍጨፍ፣ የዱር እንስሳት መሰደድ፣ የብዝሃ ህይወት መጥፋት፣ የአየር ንብረት መዛባት፣ የአፈር መሸርሸርና የመሳሰሉትን እንደሚያስከትል ተምራቸዋል። ተማሪዎች በዛሬው ትምህርት በሬዲዮ ዝግጅታችን ደግሞ የምስራቅ አፍሪካ ሀገሮች የህዝብ ብዛት በሚል ርዕስ እንማራለን። ተማሪዎች ህዝብ በአንድ አካባቢ ወይም ቦታ በተመሳሳይ ወይም በተለያዩ የሥራ መስኮች ተሰማርተው ልዩ ልዩ ማኅበራዊና ሥነ ልቦናዊ ግንኙነት ፈጥረው በመተሳሰብ የሚኖሩ የሰዎች ስብስብ ማለት ነው። በአንድ መልክአ ምድራዊ አካባቢ ያሉ ሰዎች በጾታ፣ በእድሜ፣ በቀለም፣ በጎሳ ወይም በነገድ፣ በባህልና በአኗኗር ደረጃ የተለያዩ ወይም የሚመሳሰሉ ሲሆኑ ተመሳሳይነታቸውን ወይም ልዩነቶቻቸውን ጠብቀው በአንድ አካባቢ ይኖራሉ። የህዝብ አሰፋፈር በሁሉም አካባቢ ተመሳሳይ አይደለም። በአንዳንድ ቦታ ሰዎች ተበታትነው ሲሰፍሩ በሌላ አካባቢ ደግሞ የተጠጋጋ የህዝብ አሰፋፈር ይስተዋላል። ተማሪዎች የህዝብ አሰፋፈርን የሚወስኑ ምክንያቶች ምን ምን እንደሆኑ ታውቃላችሁ? መልካም፣ እስኪ የምታውቁትን ለክፍል መምህራችሁ እጅ በማውጣት ተናገሩ። መምህር፣ እባክዎ የተማሪዎችን መልስ ይቀበሏቸው። መልሳችሁን ተናገራችሁ በጣም ጥሩ ተማሪዎች የህዝብን አሰፋፈር የሚወስኑ ምክንያቶች ተፈጥሯዊና ሰው ሰራሽ ምክንያቶች ናቸው የህዝብን አሰፋፈር ከሚወስኑ ተፈጥሯዊ ምክንያቶች ውስጥ አንዱ የመሬት አቀማመጥ ሲሆን በጣም ከፍተኛ ቦታዎችና ዝቅተኛ ስፍራዎች ለህዝብ ኑሮ ምቹ አይደሉም ለምሳሌ የኢትዮጵያ የኬንያና የታንዛኒያ በጣም ከፍተኛ ስፍራዎች ብዙ ህዝብ አይገኝባቸውም። በምስራቅ አፍሪካ ከዝቅተኛ ስፍራዎች ይልቅ ከፍተኛ ስፍራዎች ለመኖሪያነት ይመረጣሉ ምክንያቱም በእነዚህ ስፍራዎች ምቹ የአየር ንብረት፣ በቂ የውሃ ሀብት፣ በቂ የተፈጥሮ ሀብትና ለም አፈር በመኖሩ ነው። የምስራቅ አፍሪካ አምባ ምድሮች ጥቅጥቅ ያለ የህዝብ ጥግግት ይታይባቸዋል። ምክንያቱም ግብርናንና ሌሎች ምጣኔ ሀብታዊ እንቅስቃሴን ለማከናወን ምቹ በመሆናቸው ነው። የህዝብን አሰፋፈር ከሚወስኑ ተፈጥሯዊ ምክንያቶች ውስጥ ሌላው የአየር ንብረት ነው። ከፍተኛ ሙቀትና ዝቅተኛ የዝናብ መጠን ያላቸው አካባቢዎች አነስተኛ የህዝብ ጥግግት አላቸው። አንዳንድ ጊዜ ከፍተኛ የዝናብ መጠን ያላቸው አካባቢዎች ከፍተኛ የህዝብ ጥግግት ላይኖራቸው ይችላል። ለምሳሌ የምድር ወገብ አካባቢ ከፍተኛ የዝናብ መጠን ሲኖረው፣ የህዝብ ስርጭቱ ግን ዝቅተኛ ነው። የአፈር አይነት ሌላው የህዝብ አሰፋፈርን ከሚወስኑ ምክንያቶች ውስጥ ይጠቀሳል። ለም የአፈር አይነት ባለበት አካባቢ የህዝብ ጥግግት ከፍተኛ ነው። በምስራቅ አፍሪካ አምባ ምድር ጥቁር ለም አፈር ይገኛል። በዚህም የተነሳ እነዚህ አካባቢዎች ከፍተኛ የህዝብ ቁጥር ክምችት አላቸው። የውሃ አቅርቦት፣ የበሽታ ስርጭት ሁኔታና የመሳሰሉት ሌሎች የህዝብ አሰፋፈርን የሚወስኑ ተፈጥሯዊ ምክንያቶች ናቸው። ተማሪዎች የሕዝብ አሰፋፈርን የሚወስኑ ሰው ሰራሽ ምክንያቶች ምንድን ናቸው? እስኪ መልሳችሁን እጅ በማውጣት ለክፍል መምራችሁ ንገሯቸው። እባክ መምር የተማሪዎችን መልስ ይቀበሏቸው። የህዝብ አሰፋፈርን የሚወስኑ ሰው ሰራሽ ምክንያቶች ጦርነትና የእርስ በርስ ግጭት ናቸው አላችሁ። በጣም ጥሩ። ጦርነትና የእርስ በርስ ግጭት ባለባቸው አካባቢዎች ዝቅተኛ የሕዝብ ቁጥር ሲኖር፣ በአንጻሩ ደግሞ ሰላም በሚስተዋልበት አካባቢ ከፍተኛ የሕዝብ አሰፋፈር ይኖራል። ከምስራቅ አፍሪካ ሀገራት ኢትዮጵያ፣ ታንዛኒያና ኬንያ በህዝብ ቁጥር ብዛት በቅደም ተከተል አንደኛ ሁለተኛና ሦስተኛ ደረጃን ይይዛሉ። ተማሪዎች አሁን ደግሞ ተማሪ ትግስትና ተማሪ ዮሴፍ ከስነ ህዝብ ባለሙያ ከሆኑት ከአቶ ከበደ ጋር ያደረጉትን ቆይታ አብረን እንከታተላቸው። መምር እባክዎ ተማሪዎች ማስታወሻ እንዲይዙና በጥሞና እንዲከታተሉ ይርዷቸው። አቤት፣ ግቡ፣ ግቡ፣ ግቡ። እንደምን አሉ አቶ ከበደ። ደህና እንደምን አላችሁ። እንዴ ትግስት አራራራ ዮሴፍም አለህ እንዴ። ደህና ናችሁ? ደህና ተቀመጡ። እሷ ጋር እሷ ጋር ረፍ በሉ። እሺ፣ እነ ትዕግስት ምን ልርዳችሁ? ልጆች የአካባቢው ሳይንስ መምህራችን ስለ ህዝብ ባህሪያት መገለጫ ጠይቀን እንድንመጣ የቤት ስራ ሰጥተውን ነበረ። ጊዜ ካሉት ይረዱን ይሆን? ምንም ችግር የለውም ምንም ችግር የለም። ቁጭ በሉ እናንተ ጥያቄያችሁን አሁን ለመቀበል እኔ ዝግጁ ነኝ። ህዝብ ማለት ምን ማለት ነው? ህዝብ ማለት በአንድ በተወሰነ አካባቢና ወቅት የሚኖር ከውልደት እስከ ሞት ባሉ ሂደቶች በሚያጋጥሙ ክስተቶች መስተጋበር የሚያልፍ የሰው ልጆች ስብስብ ማለት ነው። እሺ የህዝብ ባህርያት መገለጫ የሚባሉትስ ምን ምን ናቸው? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። የህዝብ ባህርያት መገለጫ የሚባሉት አራት ሲሆኑ እነሱም የህዝብ ብዛት የጾታና የእድሜ ቅንብር፣ የህዝብ እድገት ምጣኔና የህዝብ ስርጭት ናቸው። የህዝብ ብዛትና የህዝብ ስርጭት ልዩነታቸው ምንድን ነው? የህዝብ ብዛት የሚያሳየው በአንድ መልካ ምድራዊ ክልል ውስጥ ያለውን የሰው አሃዛዊ ቁጥር መጠን ነው። የህዝብ ስርጭት ማለት ደግሞ ህዝቦች የሰፈሩባቸው የመሬት ስፋት የአሰፋፈር ሁኔታ ማለት ነው። ይህ ማለት በተወሰነ ክልል ውስጥ የሚገኝ በከተማና ገጠር እንዲሁም በደጋና ወይና ደጋ አካባቢ ያለውን የህዝብ አሰፋፈርን የሚያሳይ ነው። እሺ በህዝብ ስርጭት እና አሰፋፈር ላይ ተጽዕኖ የሚያሳድሩ ምክንያቶች ምንድን ናቸው? ጥሩ ጥያቄ ነው ዮሴፍ። በህዝብ ስርጭትና አሰፋፈር ላይ ተጽዕኖ የሚያሳድሩ ምክንያቶች ተፈጥሯዊና ሰው ሰራሽ ሊሆኑ ይችላሉ። ከተፈጥሯዊ ምክንያቶች ውስጥ የአየር ንብረት፣ የመሬት አቀማመጥ፣ የአፈር አይነት፣ የእጽዋት ስርጭት፣ የበሽታ መኖርና የመሳሰሉት ናቸው። ሰው ሰራሽ ምክንያት የሚባሉት ደግሞ ጦርነት፣ የእርስ በርስ ግጭት በዋናነት ይጠቀሳሉ። ግልጽ ነው ተማሪዎች? አዎ ግልጽ ነው። ህዝብ ከሚገለጽበት ባሕርያት ውስጥ የጾታና የእድሜ ቅንብር ቢያብራሩልን። መልካም። ሌላው የህዝብ ባሕርያት መገለጫው የጾታና የእድሜ ቅንብር ነው። ይህ በአንድ ክልል ውስጥ ያለውን የህዝብ ጾታና እድሜ ስብጥር ያሳያል። የህዝብ እድገት መጣኔስ? የህዝብ እድገት ምጣኔ በተወሰነ መልክዓ ምድራዊ ክልል ውስጥ የሚገኝ የህዝብ ቁጥር የሚጨምርበት ወይም ደግሞ የሚቀንስበት መጠን ማሳያ ነው እ ጥያቄውን ጨርሳችሁ? አዎ ጨርሰናል። አቶ ከበደ ስለሰጡን ማብራሪያ ከልብ እናመሰግናለን። ስለመጣችሁ እኔ ደግሞ ደስ ብሎኛል። ደህናው ነው። ደህና ይሁኑ ተማሪዎች ተማሪ ትግስትና ተማሪ ዮሴፍ ከስነ ህዝብ ባለሙያ ከሆኑት ከአቶ ከበደ ጋር ያደረጉትን ቃለ ምልልስ ተከታተላችሁ። በጣም ጥሩ ተማሪዎች። አሁን ደግሞ የዕለቱን ትምህርት ምን ያህል እንደተገነዘባችሁ ለማወቅ ጥያቄዎችን ልጠይቃችሁ። መልሳችሁን እጅ በማውጣት ተራ በተራ ለክፍል መምህራችሁ ንገሯቸው። እባከው መምህር የተማሪዎችን መልስ ይቀበሏቸው። ጥያቄ ቁጥር አንድ ከሚከተሉት ውስጥ ከፍተኛ የህዝብ ጥግግት የሚታይበት አካባቢ የቱ ነው? ሀ ዝቅተኛ ስፍራዎች፣ ለ ከፍተኛ ተራራማ አካባቢዎች፣ ሐ መሩ ሃ አምባ ምድር አካባቢዎች፣ መ ሁሉም። እደግመዋለሁ። ከሚከተሉት ውስጥ ከፍተኛ የህዝብ ጥግግት የሚታይበት አካባቢ የቱ ነው? ሀ ዝቅተኛ ስፍራዎች፣ ለ ከፍተኛ ተራራማ አካባቢዎች፣ ሐመር ውሃ አምባ ምድር አካባቢዎች መ ሁሉም። ተማሪዎች መልሱን ሐመር ውሃ አምባ ምድር ካላችሁ ትክክል ናችሁ። ጥያቄ ቁጥር ሁለት የህዝብ ባህሪያት መገለጫ የሚባሉትን ዘርዝሩ። እደግመዋለሁ። የህዝብ ባህሪያት መገለጫ የሚባሉትን ዘርዝሩ። የህዝብ ባህሪያት መገለጫ የሚባሉት የህዝብ ብዛት፣ የፆታና የዕድሜ ስብጥር፣ የህዝብ ዕድገት ምጣኔና የህዝብ ስርጭት ናቸው በማለት ከመለሳችሁ በትክክል መልሳቸዋል። ጥያቄ ቁጥር ሶስት የህዝብ ስርጭትና አሰፋፍር ከሚወስኑት ተፈጥሯዊ ምክንያቶች ውስጥ ሶስቱን ጥቀሱ። እደግመዋለሁ። የህዝብ ስርጭትንና አሰፋፍርን ከሚወስኑ ተፈጥሯዊ ምክንያቶች ውስጥ ሶስቱን ጥቀሱ። ተማሪዎች የህዝብ ስርጭትንና አሰፋፍርን ከሚወስኑ ተፈጥሯዊ ምክንያቶች ውስጥ የአየር ንብረት፣ የመልክዓ ምድር አቀማመጥ፣ የአፈር አይነት፣ የእጽዋት ሽፋንና የመሳሰሉትን ከዘረዘራችሁ ትክክል ናችሁ። የመጨረሻው ጥያቄ ፈጣን የህዝብ ቁጥር እድገት ከሚያስከትለው ተጽዕኖ ውስጥ ቢያንስ ሦስቱን ጥቀሱ። እደግመዋለሁ። ፈጣን የህዝብ ቁጥር እድገት ከሚያስከትለው ተጽዕኖ ውስጥ ቢያንስ ሶስቱን ጥቀሱ። ተማሪዎች ፈጣን የህዝብ ቁጥር እድገት የደን ሀብት መመናመን፣ የእርሻ መሬት እጥረት፣ የማህበራዊ አገልግሎቶች እጥረት የምግብ አቅርቦት ችግርና የመሳሰሉትን ችግሮች ያስከትላል በማለት ከመለሳችሁ በትክክል መልሳችኋል። እባክዎ መምህር ከትምህርት በሬዲዮ በኋላ ተማሪዎች በቡድን በቡድን በማድረግ የምስራቅ አፍሪካን ሀገራት የህዝብ ቁጥር እንዲያወዳድሩ ያግዟቸው። ተማሪዎች የዛሬው ትምህርት በሬዲዮ ዝግጅታችን በዚሁ ተጠናቋል። ሳምንት የኑቢያና የአክሱም ስልጣኔ በሚል ርዕስ እንጠብቃችኋለን። እስከዚያው ደና ይሁኑ። መምህር ደና ሁኑ ተማሪዎች።